ኤርትራ የሚገኘው የመቶ ሁለተኛው አየር ወለድ ኢታማዦር ሹም ነበርኩ። ያኔ ግንቦት ስምንት ቀን ማክሰኞ ለታ ድንገት ጄኔራል ደምሴ ቡልቶ ቢሮ በአስቸኳይ ትፈለጋለ ተባልኩ። መኪናዬን አስነስቼ እሳቸው ቢሮ ሄድኩ። እኔ ስደርስ ብርጌዴር ጄኔራል ካሳዬ ጨመዳ ውስጥ ነበሩ። እሳቸው ሲወጡን የገባው አቤት ጌታዬ አልኳቸው። አዲስ አበባ ትንሽ ግርግር አለ፣ ሁለት ብርጌድ ጦር ይዘ ሄደ በአስቸኳይ አረጋጋ አሉኝ። ጀኔራል ቁምላቸው ተጨማሪ ትዕዛዝ ይሰጣል ተባልኩና ወደዛው አመራው። ጀኔራል ቁምላቸው ቢሮ ስደርስ መጣ ካሳዬ፣ በል ተከተለኝ ብለው መኪናቸውን አስነሱ። ከኋላ ከኋላ ስከተላቸው ስከተላቸው አስመራ አየር ኃይል ደረስን። ፊት ለፊታችን ራሽያዎች ለመንግስቱ በሽልማት የሰጧቸው አውሮፕላን ቆማለች። በዚህ አውሮፕላን አዲስ አበባ እንሄዳለን አሉኝ። ልብስና ማስታወሻ ሊያስኩምኮ ጌታዬ ስላቸው፣ በል በሚቀጥለው አውሮፕላን ድረስብን ብለውኝ ገቡ። ቶሎ ቤት በርሬ ልብስና ማስታወሻ ይዤ ስመለስ አውሮፕላኗ ሳትነሳ ደረሱ። አውሮፕላኗ ውስጥ ሰባ የሚሆኑ ሰዎች ተሳፍረዋል። አየር ወለዶች ደግሞ በአራት አንቶኖቭ ተጭነው ተከትለውን ይመጣሉ። አውሮፕላኗ ወደ ምጽዋ አቅጣጫ ያዘችና ከዚያ ወደ ቃሩራ ሄደች። ከዚያ ተመለሰችና ልክ መረብን ስንሻገር ይመስለኛል፣ ጀኔራል ቁምላቸው ብድግ ብለው ተነሱና አንዲት ወረቀት ይዘው ማንበብ ጀመሩ። የትግራይና የኤርትራ ሕዝብ የሚደርስበትን ችግርና መከራ ወሩና ሲያበቁ መጨረሻ ላይ አስደነገጡን። እኔም በደንብ ትዝ የሚለኝ መጨረሻ ላይ የተናገሯት ቃል ናት። ኮሎኔል መንግሥቱ ተገለው ከሥልጣን ተወግደዋል አሉ። በጣም ነው የደነገጥኩት። እኔ ከአስመራ ስነሳ ማውቀው ነገር አልነበረማ። በአውሮፕላኑ ላይ የነበርነው በአጠቃላይ ሰባ ሦስት እንሆናለን። ያ ሁሉ ሰው ሲያጨበጭብ እኔ ግን ፈዝዤ ደንዝዤ ቀረው። እንደ መባነን ብዬ ነው ማጨብጨብ የጀመርኩት። እኛ አስራ አንድ ሰዓት ተኩል ላይ ኤርፖርት ደርሰን ስልክ ብንደውል ብንደውል ማን ያንሳ፣ ሬዲዮ ብናደርግ ማን ያናግረን፣ መከላከያ ደወልን ማንም ስልክ አያነሳም፣ ምድር ጦር ደወልን ማንም የለም፣ ግንኙነቱ ሁሉ ተቋርጧል። ለካ ነስኛ ከመድረሳችን በፊት ነገር ሁሉ ተበለሻሽቷል። በዘጠኝ ተኩል አካባቢ ጄኔራል አበራም ሚኒስትሩን ጄኔራል ኃይለ ጊዮርጊስን ገሎ አምልጧል። እኛ ይህንን ሁሉ አናውቅም። እኛ የምናውቀው ኮሎኔል መንግስቱ መገደላቸውን ብቻ ነው። በዚያ ሰዓት እኛን ይዘነው የመጣነውን ጦር የሚያስተባብር ሰው አልነበረም። ገና ሳንደርስ ነው ከልዩ ጥበቃ ብርጌድ ታንክ መጥቶ መከላከያን የከበበው። ተከታትሎ የመጣውን አየር ወለድ ግማሹ እዚያ ኤርፖርቱ ዙሪያ ጥበቃ ማድረግ ጀመረ። ሌላው አቃቂ ቃሊቲ ፍተሻ ጣቢያ ላይ ተመድቦ ከውጭም ከውስጥም ሰውም ሆነ ተሽከርካሪ እንዳይገባ እንዳይወጣ አደረገ። የቀረነው ወደ ምድር ጦር አቪየሽን ግቢ ሄድን። ከጦል ላይ የመጣ ስፓርታ ጦርም እዚያው ተቀላቀለን። እየመሸ ሲሄድ ግራግ ተጋባን። ጄኔራል ቁምላቸው ጠሩኝና በቃ ወደ መከላከያ እንሂድ አሉኝ። ምንም እንኳን ግንኙነታችን ቢቋረጥም አመጣጣችን እዚያ መከላከያ ሚኒስትር ለሚገኙ የመፈንቅለ መንግስቱ መሪዎች ከለላ መስጠት ስለነበር ነው ወደዚያ ያመራ ነው። አንድ ሻለቃ ጦር ይዘን በምድር ጦር መሐንዲስ በባልቻ ሆስፒታል ላይኛው በኩል አድርገን በአምስተኛው ፖሊስ ጣቢያ አልፈን ጤና ጥበቃ ጋር ደረስን። አንድ ሻለቃ ጦር ይዘናል። እዚያው ጎማ ቁጠባ ጋር አስቀመጥናቸውና እኛ ለቅኝት ወደ መከላከያ ተጠጋን መሽቷል። እንዲያውም እኩለ ሌሊት አልፏል ግን ጨረቃዋ ድምቅ ቅብላ ወጥታ ነበር። የሚገርመው ያ ምሽት ሁሉን ነገር ማየት ይቻላል ልክ እንደ ፀሐይ ነበር ምታበራውና። ከላይ ከጎማ ቁጠባ መጥቼ ብሔራዊ ቲያትር አደባባይ ጋር ለቅኝት ስቀርብ ከኢትዮጵያ ሆቴል በታች ትራፊክ መብራት ወደ ፍለዋ ሜጃ አካባቢ አንድ ታንክ ቱሬቱን እያዘቀዘቀ ወደኔ ጂፕ እያስተካከለ ሲመጣ አየሁት። እኔ መትረየስ ጂፕ ላይ ነው የነበርኩት። ቶሎ ቀኝ ወደ ኋላ ተጠምዘዝ አልኩት ሹፌሩን። እንደገና በላይ በኩል ዞረን ለማየት ስንል ከፒያሳ በኩል ሌላ አንድ ታንክ ቱሬንቱን ወደኛ እያስተካከለ ሊመታን ተዘጋጀ። ምናልባት አንድ ነገር ቢያጋጥም ለመተኮስ ነው ወደኛ የሚያነጣጥረው። በቃ ተመልሼ ወደ ጎማ ቁጠባ ሄድኩ። እኛ እስከዚህ ሰዓት ድረስ መከላከያ ውስጥ ምን እየተካሄደ እንደሆነ አናውቅም። መፈንቅለ መንግስቱ መክሸፉንም አልሰማንም። እነ ጄኔራል መርድም በህይወት ያሉ ነው የመሰለን። መንግስቱ ኃይለማርያም መወገዱን ብቻ ነው የምናውቀው። እኔና ቁምላቸው ይዘን የመጣነው ሰራዊት ሁለት አሞርካ አለው። አራት አፈሙዝ ያለው አሞርካ እሱንም ቢሆን ያንኑ ምሽት ከልዩ ጥበቃ ብርጌድ የማድረክ ነው ነው ግልጽ ለማድረግ አሞርካ የኮሪያ ባለ ሁለት አፈሙዝ ሽልካ የመሰለ ሁለት አፈሙዝ ያለው የዙ 23 ጥይት የሚጎርዝ ከባድ መሳሪያ ነው። ሁለት ነበሩ። ከልዩ ጥበቃ ብርጌድ የመጡ ምድር ጦር ሲገቡ ወታደሮቹን ማረፊያ ወስደን ማድረክ ናቸውና ሾፌር መድበን ተኳሾቹን ከአየር ወለድ ጨምረን ነው ወደ ጎማ ቁጠባ አካባቢ ነው። ከዚያ ጄኔራል ቁምላቸው ጋር ወደ አምስተኛ ፖሊስ ጣቢያ ሄደን ስልክ አግኝተን መደወል ጀመርን። መከላከያ ስልክ የሚያነሳ ሰው የለም። አርፒጂ የለ፣ ታንኩን በምን እንምታው? በቃ ጧት መልሶ ማጥቃት እናደርጋለን ብለን ያን ሌሊት ከጎማ ቁጠባ ወደ ምድር ጦር ተመለስን። እዚያ ስንደርስ ጀነራል ቁምላቸው መጣው ብለው እንሄዱ። ከዚያ ወዲህ ተያይተን አናውቅም። መፈንቅለ መንግሥቱም መክሸፉን አወቅን። እኛም ታሰርን። የታሰርነው ቤተ መንግሥት ነበር። እዚያ ትልቅ አዳራሽ አለ። የንግሥት ዘውዲቱ ጠጅ መጥመቂያ የነበረ ነው። የአስመራ ሞካሪዎችም በአሰቃቂ ሁኔታ የፊጥኝ ታስረው እየጮኹ ሲቀላቀሉን ትዝ ይለኛል። መቶ አስራ ሁለት እንሆን ነበር። ታስረን እያለን ጓድ መንግስቱ ሁለት ጊዜ ጎብኝተውናል። የመጀመሪያ ቀን የመጡት አብዮት አደባባይ ለህዝብ ንግግር ያደረጉ ቀን ነው። ግንቦት 10 ይሁን 11 ብቻ አላስታውስም። ከአብዮቱ አደባባይ በቀጥታ ወደ እኛ መጡ። እኛ ደግሞ ያኔ ፖሊሶች ተመድበውልን ቃል እንሰጥ ነበር። ያን ቀን መጥተው ዝም ብለው አይተውን ሄዱ። ከዚያ ደግሞ ሰኔ 11 1981 ዓ ም ተመልሰው መጡ። ያኔ ወደ 118 መኮንኖች እንሆናለን። በንግሥ ዘውዲቱ ጠጅ መጥመቂያ አዳራሽ ውስጥ ታስረናል። አዳራሹ አንድ በር ብቻ አለችው። ምንም ብርሃን የለውም። የምታየው አንዳች ነገር የለም። እርግጥ ጠዋትና ማታ ለአንድ ሰዓት ፀሐይ እንሞቃለን። ሰኔ 11 ቀን ለሁለተኛ ጊዜ ሲመጡ ታዲያ ፀሐይ እየሞቅን ነበር። ተሰብሰቡ ተባለ። ግማሹ ጋቢ ለብሷል። ግማሹ ጭንቅላቱ ላይ ጠምጥሟል። ከዚያች ለት ትዝ የሚለኝ መንግስቱ ዞር ዞር ብለው አዩን። ከዛ ወደ ጄኔራል አብዱላይ ዞረው አብዱላይ አሉ። የመከላከያ ሚኒስትር አስተዳደር የነበሩት ጄኔራል አብዱላይ አቤት ጌታዬ ብለው መለሱ። አንተ የአዲስ አበባ ዙሪያ ጦር ጥበቃ ስድስት ወር ደሞዝ እንዳልተከፈለው ታውቅ የለም እንዴ አሏቸው። አሁን አውቃለሁ ጌታዬ ብለው መለሱ። ይሄ በእኔ ላይ ሴራ ለመጠንሰስ ያደረግከው አይደለም አይደለም ወይ ከዚያ ደግሞ ዞር ሲሉ ሰለሞን በጋሻውን አዩ። ጀነራል ሰለሞን የአየር ኃይል ኢታማዦር ሹም ነበሩ። ሰለሞን እናንተ በሄሊኮፕተር ሽርሽር ስትሄዱ እኔ ፈንጂ ውስጥ በግሬ ዞር ነበር ይህን ታውቃለ? አሉ። በዚህ ጊዜ ጀነራል ሰለሞን ጥያቄ ለመጠየቅ መልስ ለመስጠት እጃቸውን አወጡ። ልክ ከመናገራቸው በፊት ግን ጓድ መንግሥቱ ኃይለ ማርያም እምባቸው ግጥም ሲል ታየኝ። ፊት ለፊታቸው ነበርኩ። እምባቸው የመጣው እሊይዟቸው ይመስለኛል። እንባሊ ሊቀድማቸው እንደሆነ ሲያውቁ 360 ዲግሪ ዞሩና ወጥተው ሄዱ። በእኛ ፊት ሲያለቅሱ መታየት አልፈለጉ ይሆናል። ከዚያ በኋላ ጓድ መንግስቱን አይተናቸው አናውቅም። ከ74 ዓመቱ ኮሎኔል ካሳይ አጭር የመፈንቅለ መንግስት ማስታወሻ ላይ ቢቢሲ ካቀረበው ትርክት የተቀነጨበ።